ይህ ቻናል ኔት ቴክኖ ነው። የቴክኖሎጂ እውቀቶች ወደ እናንተ የምናደርስበት ቻናላችን ነው። በዛሬው ቪዲዮአችን ደግሞ የምናሳያችሁ አዲሱን የኢትዮ ቴሌኮም ራውተርን ከኢትዮ ቴሌኮም አስቀይራችሁ እየተጠቀማችሁ ሊሆን ይችላል። ስለዚህ ይህ አዲሱ ራውተር ላይ ሌሎች ሰዎች እናንተ ኮንፊገር አድርጋችሁት ሊሆን ይችላል። የራሳችሁን በራሳችሁ ሁኔታ የራውተሩን በተለያዩ ምክንያቶች እናንተ ፈቅዳችሁም ሳትፈቅዱም ሊሆን ይችላል። የእናንተን ዋይፋይ እየተጠቀሙ ያሉ ዲቫይሶችን እንዴት ነው ማወቅ የምችሉት የሚለውን እናያለን ማለት ነው። በመጀመሪያ 192.168.1.1 ሆም ጌትዌይ ይህን እንገባለን። ይኸው ይሄ አዲሱ የኢትዮ ቴሌኮም ወደ ራውተር የምንገባበት ኢንተርፌሱ ነው። እንደምታዩት በዚህ ሁኔታ መጥቷል ማለት ነው። እዚህ ጋ ዩዘር እናንተ መለወጥ ትችላላችሁ እንደ ሁኔታው። ፓስወርዴን አስገባለሁ። ፓስወርዴን አስገባውኝ ሎጊን ብዩ አለው። በመጀመሪያ እንደዚ አይነት ፔጅ ውስጥ ነው የሚወስደኝ። ከዛ እዚህ ፔጅ ውስጥ ሁሉም ነገሮች ይታያሉ ማለት ነው። ለምሳሌ ይሄ አክቲቭ መሆኑ አረንጓዴ፣ ይሄው አክቲቭ ነው። እዚህ ጋር የምታያቸው ዲቫይስ ኢንፎርሜሽን አለ፣ ኢንተርኔት ስታተሱ አለ፣ አታችት ዲቫይስ አሉ። እንደምታውቁት ራውተሩ አለ፣ ከራውተሩ ደግሞ አታች የሚያደርጉ የእኛ ዲቫይሶች ይኖራሉ ማለት ነው። ስለዚህ እነሱን ሁሉ ይነግራቸዋል ማለት ነው። እስታተሱ ደግሞ ዋይፋይ ስታተሱ ይኸው እንደምታዩት እዚህ ጋ አለ ማለት ነው። ዩዘር ኔሙ ምናምን ነገር ሁሉንም ነገር እዚህ ጋር ይነግራቸዋል ማለት ነው። አሁን እኛ የምናደርገው ስንት ዲቫይሶች የእናንተን ራውተር አክሰስ እያደረጉ ነው ዋይፋያችሁን፣ የሚለውን ወይም ኢንተርኔቱን እናያለን ማለት ነው። እኛ በቀጥታ አድቫንስድ ውስጥ እንሄዳለን ማለት ነው። እዚህ አድቫንስ ዱስ ስንገባ ይኸው እንደምታዩት እዚህ ቴብል ላይ የመጀመሪያው አድሬስ ሪዞሉሽን ፕሮቶኮል ላይ እንገባለን። ከዛ ይኸው እነኚህ በተሰጠን አይፒ አድሬስ ሬንጅ ውስጥ ምን ያህል ዲቫይሶች እየተጠቀሙ ናቸው የሚለውን ይኸው እዚጋ እናያለን ማለት ነው። እነህ ዲቫይሶች አሁን በማካቸው እያንዳንዱን ዲቫይስ በማክ ነው እዚጋ የሚያስቀምጥልኝ። እነዚህ ዲቫይሶች የኔን ራውተር አክሰስ እያደረጉ ናቸው ማለት ነው። እዚህ ጋር አይፒ አድሬሱ አለ። አንድ ዲቫይስ በተለያየ በተሰጠን አይፒ አድሬስ ሬንጅ ውስጥ ሊገባ ይችላል። ይሄው እዚህ ጋር አሁን አንድ ዲቫይስ በሁለት በተሰጠን አይፒ አድሬስ ውስጥ አለ ማለት ነው። ስለዚህ እነኚህ ማኮቹ ናቸው፣ እነዚህ ዲቫይሶቹ ናቸው ማለት ነው። ስለዚህ አሁን እዚህ ጋር ሶስት ዲቫይስ የኔን ራውተር እየተጠቀመ ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ሜቱ ዲቫይስ እየተጠቀመ እንዳለ ከእናንተ ዲቫይስ ውጪ በማክ ለይታችሁ ያንን ዲቫይስ እንዳይጠቀም ማድረግ ትችላላችሁ ማለት ነው። ይህ በጣም ዋይፋያችሁን ፕሮቴክት ለማድረግ ኢንተርኔታችሁን ፕሮቴክት ለማድረግ የምትጠቀሙበት አንደኛው መንገድ ነው። ስለዚህ በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ